ጤና ይስጥልን ተመልካቾቻችን፣ እንደምን ውላችኋል። የሰዓቱን የቢዝነስ መረጃዎች ወደ እናንተ እናደርሳለን። ብርሃን እያየሁ ነኝ። አርሶ አደሮች ከሞሪንጋ የሚያገኙትን ገቢ ለማሳደግ መንግሥት ከድጋፍ ሰጪ ድርጅቶች ጋር በጋራ እየሰራ መሆኑን ቀዳማዊት እመቤት ሮማን ተስፋ የገለጹም በደቡብ ክልል የሞሪንጋ ተክል ዝርያ በስፋት ጥቅም ላይ ለመዋል ወደ ሌሎች የክልሉ አካባቢዎች ለማስፋት የሚያስችል አቅም እንዳለ ደግሞ የደቡብ ክልል እርሻና ተፈጥሮ ሀብት ቢሮ አስታውቋል። ተጨማሪ መረጃ አለን። በአርባ ምንጭና አካባቢው ሀለኮ መጠሪያው ሲሆን በተለያዩ የሀገሪቱ ክፍሎች ደግሞ ሽፈራው፣ በእንግሊዝኛው ሞሪንጋ የሚል ስያሜ አለው። ካለው ዘርፈ ብዙ ጠቀሜታ አንጻር ተአምረኛው ተክል እየተባለም ይጠራል። የሞሪንጋ ወይም ሀለኮ ተክል ለምግብነት፣ ለመድኃኒትነት፣ ለመዋቢያነትና ለልዩ ልዩ አገልግሎቶች መዋል ይችላል። ተክሉ በደቡብ ክልል በስፋትም ለዘመናት ጥቅም ላይ ሲውል ቆይቷል። ከዚህ ተክል የሚገኘውን የምግብ ይዘት ለማሳደግ ምርታማነትን ለመጨመር በገጠር የሚገኙ ሴቶች ከምርቱ ሽያጭ ተጠቃሚ እንዲሆኑ በ ቀዳማዊት እመቤት ሮማን ተስፋዬ የሚመራ የአምስት ዓመት ፕሮጀክት በአርባ ምንጭም ይፋ ሆኗል። የአለኮን ተክል በማልማት የአካባቢው ማህበረሰብ ከምግብ ይዘቱም ሆነ ሽያጭ ተጠቃሚ እንዲሆን ጥረት መደረግ የጀመረው ከሶስት ዓመት በፊት ነበር። አሁን ላይ ሁለንተኔው ጥቅም የሚያስገኝ በመሆኑ ወደ ተግባር መገባቱን ነው ቀዳማዊት እመቤት ወይዘሮ ሮማን ተስፋዬ የተናገሩት የአካባቢውን ሕዝብ ከድህነት ለማውጣት የተሻለ ኑሮ እንዲኖር ለማድረግ እንደዚሁም ደግሞ ያሉብንን የመቀንጨር ያነሰ ክብደት የመሳሰሉ እንግዲህ በጣም የሚጎዱ ሁኔታዎች ናቸው። እነዚህን ሁሉ ችግሮች ለመለወጥ የተያዘውን የስርዓተ ምግብ አላማ ለማሳካት የሚረዳ ፕሮግራም መሆኑን በውል ተገንዝቦ ወደ መስራት ደረጃ የተገባበት ሁኔታ ነው ለማለት ነው። እናም አርሶ አደሮች ምርታማ እንዲሆኑ ይሰራልም ብለዋል። ከነበረው የአመራረት ከነበረው የአጠቃቀም ዘዴ እሴት በመጨመር በተሻለ መንገድ ዘመናዊ በሆነ መንገድ ሳይንሳዊ በሆነ መንገድ በማሻሻል ሕዝቡ መጠቀም እንዲችል እና ደግሞ ከመጠቀምም አልፎ ለገበያ ማቅረብ እንዲችል እንግዲህ ምርቱን በስፋት የሚያስፋፋበትን ቱል ወይም መሳሪያ እንዲያገኝ ለማድረግ ያለመ ፕሮግራም ነው። ፕሮጀክቱ በጋሞ ጉፋ ዞን ተግባራዊ እንዲሆን በተባበሩት መንግስታት የኢንዱስትሪ ልማት ድርጅት የገንዘብ ድጋፍም የሚደረግለት ነው። ኢጣሊያ የልማት ትብብር ከምታደርግላቸው ሀገራት መካከል ለኢትዮጵያ ልዩ ትኩረት አላት። በተባበሩት መንግስታት አማካኝነትም ሞሪንጋን ለማልማት የገንዘብ ድጋፍ አድርገናል። የአርሶ አደሮች የምግብ ዋስትና ተረጋግጦ ማየት እንፈልጋለን። የክልሉ መንግስት ከዘርፉ የሚገኘውን ጥቅም ወደ ሌሎቹ የክልሉ አካባቢዎች ለማስፋት የሚያስችል ምቹ ሁኔታ መኖሩንም ገልጿል። ይህ ተክል ባህላዊ በሆነ መልኩ ለዘመናት ለአርሶ አርቢቶ አደሩና በሌሎች ለከተማ ነዋሪዎች በምግብነትና በመድኃኒትነት ጥቅም ሲሰጥ የቆየ ቢሆንም የተክሉን ምርትና ምርታማነት ለማሳደግ እሴት በመጨመር ከገበያ ጋር ለማስተሳሰርና የተክሉን ውጤቶች ጥራት ከማረጋገጥ አንጻር እየተከናወኑ የሚገኙ ተግባራት ክፍተት የሚስተዋለባቸው ናቸው። ምርቱ ለጤና የሚሰጠውን ጠቀሜታ በመገንዘብ ፍላጎት ሲጨምር የአካባቢው ማህበረሰብ ሞሪንጋን እንዳያጣ ጥረት ይደረጋልም ተብሏል። የምግብ በምግብ ውስጥ ያሉ ንጥረ ነገሮች በጣም ጥሩ ጥቅም ያላቸው የሆኑት ንጥረ ነገሮች ስለሚያካትት አሁን በዓለም ደረጃ ገበያ ላይ ተቀባይነትና ተፈላጊነት አለው። የሌላው ህብረተሰብ ለዚህ ነገር ያለው የዚህን ምርት ጥቅም በማወቁ ወደ ገበያ ሲወጣ ህብረተሰቡ ግን እስከዛሬ የሚያገኘውን ጥቅም ማጣት የለበትም። እዚህ ላይ ነው ትልቁ መስራት ያለብን። የተባበሩት መንግሥታት የኢንዱስትሪ ልማት ድርጅት ሞሪንጋን ለማልማት የአምስት ዓመት እቅድ ይዟል። አርሶ አደሮች የገንዘብና የቴክኒክ ድጋፍ የሚደረግላቸውም ይሆናል። ዛሬ በሁሉም ንግድ ባንኮች አንድ የአሜሪካን ዶላር በ22 ብር ከ62 ሳንቲም እየተገዛ በ23 ብር ከ07 ሳንቲም እየተሸጠ ይገኛል። ብሔራዊ ባንክ ደግሞ አንዱን ግራም ባለ 24 ካራት ወርቅ በ945 ብር ከ68 ሳንቲም ከሀገር ውስጥ ወርቅ አቅራቢዎች የገዛ ነው። ተጨማሪውን አብረን እንከታተል። የሰዓቱ የቢዝነስ መረጃዎች እነዚህ ናቸው። መልካም ቀን።